ቪዛን ማጣት አልፈልገም። ለሩ ይቅርታ። በቃ እኔ ለአንተ ስለማይገባ ነው። ሲጀመር እኔ ምርጫ ውስጥ ማስገባት አንነበረብህም። እንዳደውልልኝ ብየሃለ። ለምን እንደወልትልኝ ራስ አንተ የሚልክ ነገር አይደለም ማለት ነው። አሁን በኋላ እኔ ላይ ለኔም ደግሞ አንድ ነገር እንድታቅልኝ የምፈልገው ካሁን በኋላ እንዳትደውልብኝ። ህይወቴን ደግሞ አትበልጥም። ፕሪያንቺን ይወጥልብኝ ምንም ቴክስትም እንዳትጸፍልኝ ጭራሽ። ቤዚ የምትባል ሴት እርሳት። ጭራሽ

ከሳልፍ ናችሁ ጥሩ ቅን አንዱን ልርቁ ልክ ያለው አደራ ብቻ ዛሬ ካርገሽው እንዳንለያይ። ሰላም ሰላም፣ ውድ ፋሚሊዎች እንዴት ናችሁ? እኔ አለው አለሁ ማለት ይሻላል። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። አላውቅም በጣም የደበረኝ ከምላችሁ በላይ እግዚአብሔር በጣም ነው የደበረኝ። ምክንያቱን እናንተ ታውቁታላችሁ። የሆነው ነገር እናንተ ታውቁታላችሁ። ይገባችኋል ብዬ ተስፋ አደርጋለሁ። በጣም ነው የከበደኝ። ፖስት መስፈሪያው ታወርም ሰዎች አላችሁ፣ ውሳኔ ወስናችሁ፣ መምረጥ ያለባችሁ ሰው መርታችሁ ያ ሰው አልፈልጋችሁም ስላችሁ ምን አይነት ስሜት ነው የሚሰማችሁ? እኔ የምሬ ነው እግዚአብሔርን፣ በጣም ነው የሚከብደው፣ በጣም በጣም ይከብዳል ነገሩ። አንዳንድ ስታስቡት መርጣችሁት ከኔ ጋር ሁን ብላችሁት ያ ሰው አልፈልጋችሁም፣ ሲጀመር አልፈለግም በመባል ውስጥ እራሱ ከባድ ነው ከባድ ነው ሁኔታ ነውና፣ እውነት ለምናገር እግዚአብሔርን፣ በጣም ነው የከፋኝ በጣም ማለት ነው። ምክንያቱም እኔ ከቤዚ ጋር ነበር መሆኑን ፈለገው ውሳኔን የወሰንኩት ቤዛን ነው ብዬ ነው ውሳኔ የወሰንኩት። ግን እሷን የኔን ውሳኔ ልትቀበሉ አልቻለችም። የበለጠ ደግሞ ጭራሽ አልፈለግም ከአንተ ጋር መሆን ምናን ነገር ነው ያለችኝ፣ እና ምን እንደምል አላውቅም። ስልክ ደውዬላት ነበር፣ የዛን ንቀኑ አላነሳችልኝም። ዛሬ በስንት መከራ አንስታልኛለች። ላግኝሽ እፈልግሻለሁ ብያት እመጣ ለውላኛለች ምን ማድረግ እንዳለብኝ አላቅም። ሲጀመር እቃ ያለፈው ነገር አልፏል ኦልሬዲ። ማን ጥፋተኛ እንደሆነ ምን ጥፋተኛ እንደሆነ ምንም አይጠቅምም ነገር ነው፣ አይጠቅመንም፣ ማናችንም አይጠቅመንም። ማንም ጥፋተኛ ይሁን፣ ምክንያቱም ያለፈው ነገር አልፏል። እሱ ሁሌም ቢሆን ማሰብ ያለብን ወደ ፊት ነው እንጂ ወደ ምንም ነገር አይጠቅመንም፣ አይበጀነም እኔ በጣም ከመላችሁ በላይ ነው። እግዚአብሔር ከመላችሁ በላይ ነው። በጣም ነው የከፈኝ፣ በጣም ማለት ነው። በቃ ቤዛ ቢያንስ ደስተኛ ታደርገኛለች፣ እሷን ስለመረጥኩኝ ደስ ይላታል፣ እሷን ስለመረጥኩኝ ቢያንስ ከኔ ጋር ትሆናለች፣ አብረን ጊዜ እናሳልፋለን፣ እንደድሯችን እንሆናለን ብዬ ነበር ያሰብኩት። ጭራሽ ደግሞ እሱ ነገር ደግሞ አልሆነም። ካሰብኩት የሆነ ተገላቢጦሽ ነው የሆነው፣ ካሰብኩት ውጪ ነው የሆነው። የውሳኔን አላለምን እንደዚህ አይነት ነገር ወሰንኩኝ። እንድን ያደረገችኝ በቃ እኔ እግዚአብሔር እኔ ምሬ ነው በቃ አንቺ ነው የመረጥኩት ምናምን ስል ቢያንስ በደስታ ትቀበለኛለች ደስተኛ ትሆናለች። አጥፍቻለሁ በእርግጥ ማጥፋት አጥፍቻለሁ፣ ግን ቢያንስ እኔ ማጣት ካልፈለገች እኔን የምትወደኝ ከሆነ ካንቺ ጋር ነው መሆንም ፈልገው ስላት ቢያንስ እሺ ትለኛለች ምናምን ብዬሽ ነበር። በቃ መቶ ፐርሰንት እርግጠኛ ሆኜ የመጣሁት ማለት ነው። ግን ነገሮች ተገላቢጦሽ ሆለብኝ ወደ አላሰብኩት ነገር ሆነ። እኔ ደግሞ ታውቃላችሁ ቤዛ ምናክል እንደምወደድ ምናክል ለእሷ ሪስፔክት እንዳለኝ ክብር እንዳለኝ ታውቃላችሁ። ቤዛ ማለት ለኔ በቃ ከሴቶች ሁሉ የምትለይብኝ ደስ የምትለኛት ምክንያቱም እሷን ለማግኘት ቤዛ በቀላሉን አለም ያገኘኋት። ታውቃላችሁ አብዛኞቻችሁ እኔ የምትወደኝ የምትከታተሉ ሰዎች ታውቃላችሁ ቤዝ እንዴት እንዳገኘኋት በምን በኩል እንዳገኘኋት ታውቃላችሁ። በጣም ነው የለፋሁት ቤዝን ለማግኘት ብቻ ስለዛ ነገር አላወራም፣ ምክንያቱም በዛን ሰዓት ስቃየሁት ስቃይ ስላለ እሷን ለማየት አላወራም። ዛሬ ላይ ግን ያው ሁሉ ነገር አልፎ አግኝቻት ብዙ ነገር አሳልፈኝ እና እሷ ክፉንም ደጉንም አሳልፈን ዛሬ ላይ ከአንተ ጋር መሆን አልፈልግም እናንስተን። በጣም ነው የደበረኝ። እግዚአብሔር በጣም ከምላችሁ በላይ በጣም ነው የደበረኝ። በመልሷ ተከፍቻለሁ፣ አስከፍታኛለች በመልሷ፣ ምክንያቱም አልጠበኩም ነበር እንደዚህ ቅድም እንዳልኳችሁ አልጠበቅኩም ነበር ቢያንስ አብረን እንሆናለን ስላት እሺ ትለኛለች እየነበር ያሰብኩት እና በጣም አስከፍታኛለች። ግን እሱ ነገር ይሁን መከፋቱ ሆነ ማስከፋቱም ሆነ ሁሉም ነገር እንዳለ ይሁን። እኔ አሁን የምፈልገው ከቤዛ ጋር ብቻ መሆን ነው። ከቤዛ ጋር ጊዜ ማሳለፍ ብቻ ነው የምፈልገው። ጠርቻታለሁ፣ ትመጣለች። አሁንም ጠይቃት አለው ከኔ ጋር ሆኚ ብዬ ጠይቃት አለው። ምክንያቱም ለምትወዱት ሰው ስትሉ መስዋዕት መክፈል ያለባችሁ አክል ትከፍላላችሁ። እና እኔ ለቤዚ ማንኛውም መስዋዕት መክፈል ያለብኝ ድረስ ለመክፈል ዝግጁ ነኝ። አሁን ላይ ከኔ ከእሷ ጋር ብቻ ነው መሆን ፈለገው። እሷን ማጣት አልፈለግም። ቤዛን ማጣት አልፈለግም። ለእኔ አስፈላጊዋ ሴት ቤዛ ናትና ቤዛን ማጣት አልፈልግም። አሁን ላይ ብቻ እንደምንም ብሎ ፈጣሪ ብሎ ቤዛን ሀሳቧን እንዲያስቀይራት ፈጣሪ ሌላ፣ እኔ ምንም ምለው ነገር የለም ከዚህ በላይ ያው ምርጫ ውስጥ ምናምን ምናምን ነገር ደግሞ ለምን ከተትካት ምናምን ነገር የምትሉኝ ሰዎች አላችሁ። በባለፈው ቪዲዮም ኮሜንት እያነበብኩኝ ነበርና ምርጫ ውስጥ የምትገባ ሴት አይደለችም ቤዛ ምናምን ያላችሁ አላችሁ ሰዎች አላችሁና አሁን ምርጫ ውስጥ የምትገባ ሴት ሆና አይደለም ወይም ደግሞ እኔ ምርጫ ውስጥ ማስገባትም ፈልጌ ያደረኩት ነገር አይደለም። ግን ያጋጠመኝ ነገር ከዚህ በፊት ነግሬያቸዋለሁ። እድልን ከእድል ጋር አሳልፈናል። በአንድ መታ አይደለም ማላቃት ሴት አይደለችም። እድል ማላቃት ሆነት ሴት አይደለችም። ከእሷ ጋር አውቃለሁ፣ ብዙ ጊዜ አሳልፈናል። አብረን ጥሩንም መጥፎንም ነገር አሳልፈናል። ባለፈው እንዳልኳችሁ ቢያንስ ማላቃት ሴት ቢሆን እሷን ወይም ደግሞ ቶሎ ውሳኔ ለመወሰን እወስን ነበር። በቃ አንቺ የኔ አትሆኝም የኔም ነገር አይደለሽም ምናውና ብዬ ወስኜ እሷን መሸኘት ይችል ነበር። ግን ይሁን ያሳለፍነው ነገር ደግሞ ያዘኝ። በቃ እኔና እሷ ያሳለፍነው ነገር ያዘኝ። እሷን ማስቀየም አልፈለኩም። በአንዴ እሷን አስቀየሚ መሸኘት አልፈለኩም። ምክንያቱም እያለቀሰች ነበር። ይዛኔ እሷን አስቀየሚ ሂጂ፣ በቃ ለኔ አትሆኝም አንቺ እኔ እንደዚህ እንደዚህ አለኝ ብዬ መሸኘት ከበደኝ። ምክንያቱም እሷን የምትጎዳ አይነት ስለመሰለኝ በሰዓቱ መጉዳት አልፈለግኩም። እሷን እንደነገርኳችሁ፣ አደለም ብዙ ጊዜ አብራችሁ ያሳለፋችሁ ሰዎች፣ ለትንሽ ጊዜ ራሱ አብራችሁ ይቆያችሁ ሰዎች ማስቀየም አትፈልጉ፣ እና እኔም እሷን ማስቀየም ስላልፈለግኩ ነው ያ ሁሉ ነገር። ግን ወደ ሌላ ነገር ሄደብኝ። አቃለው ጥፋት ነው፣ ይሄ ጥፋቴ ነው። አለመሸኘቴ በቃ እንደዚህ እንደዚህ ብዬ አለመሸኘቴ ጥፋቴ ነው። ግን ደግሞ በዛ በሰዓቱ እሷን ላለማስቀየም ብዬ ያደረኩት ነገር ዛሬ ላይ ያው ቢዝነስ ከማሳጣት ድረስ አድርሶኛል። ለሁሉም ነገር ግን ትምህርት ነው። ከዚህ በኋላ ለሚመጣብኝ ነገር ይሄ ነገር አስተምሮኛል። ትምህርት ነው የሰጠኝ። እንደውም አንዳንዴ እንደዚህ አይነት ነገር እንኳን ገጠመኝ እላለሁ። ሁሉም ነገር ካለፈው በኋላ ትምህርት ሰጥቶኝ ይሄዳል። አሁን እድል እኔ ጋር መምጣቷ እኔ ህይወት ውስጥ ገብታ መሄዷ ለኔ ትምህርት ነው የሰጠችኝ። ምክንያቱም ከዚህ በፊት ከዚህ በኋላ የምትመጣ ሴት ምን ብዬ እንደመለሳት አስተምራኛለች። እና በዚሁ አጋጣሚ እድልም ተቆጥታ ነበር ሄደችው ይዛኔ አልደወልኩላትም። እሷ ጋር መደወስ አልፈለኩኝ። ድጋሚ እሷን መረበሽ አልፈለግኩኝም። ይከብዳል እሷም ከባድ ነው እሷም ያለችበት ስሜት። ግን እኔ ደግሞ ምንም ማድረግ አልችልም። እግዚአብሔር አምላክ ያጽናናት፣ እግዚአብሔር አምላክ ከሷ ጋር ይሁን ነው የምለው። ሌላ ምንም የምለው ነገር የለኝም። ያው እኔ የምፈልገው ቤዚ ነው፣ ከቤዚ ጋር ነው መሆን የምፈልገው። ሌላ ምንም የምለው ነገር የለም። ስለ ፍቅር እንዳልኳችሁ ፍቅር ከባድ ነገር ነው ሌዚ እንዳኮረች ና ነገር ገብቶኛል እኮ እኔ ደግሞ እንዲከፋሽ አልፈለግም። ለምን አትረጋግኝ? ግን እኔ ተረጋግቼ እያወረዎች አንቺ ደግሞ አትረጋግኝ። ተናገር ቤዚ መጀመሪያ ተረጋጊ እንጂ ሰው አዎት፣ መስኪን ተረጋጊ፣ እሺ። ለምን ለአንድ ነገር ነው። አንቺም ሳይገባሽ ቀርተሽ አይደለም፣ ይመስለኛል። ይገባሻል ለምን እንደጠራች እና ጥፋት አጥፍቻለሁ። ቤዛ በመጀመሪያ እኮ ይቅርታ እያልኩሽ ማታደርግ ምንም አልሆንኩም። የሆንኩትም ነገር የለም። ለሩ ይቅርታ ታደርግልኝ? በቃ እኔ ለአንተ ቅርታ ስለማይገባ ነው። ለምን ነው? ሰው አይደለሽ እንዴ? አጥፍተሽ አታውቂም? ከዚህ በፊት ምንም ነገር እንትን አብረሽ አታውቂም? ይቅርታ ጠይቀሽ አታውቂም? ሲጀመር ጀመር ይቅርታ ማድረግ እኮ ትልቅነት ነው እንጂ የበታችን የእንትን ነገር አይደለም። ገብተሻል አይደል? አንቺ አሁን ይቅርታ ለኔ ስላደረግሽልኝ ትንሽ ሆነሻል ማለት አለ ወይ? ደግሞ ክብርሽን አትሸል ማለት አለ ለጥፋትህ ይቅርታ ስለማይገባ ነው። ትንሽ ሆንኩ ትልቃ የለም ምንም እንትን የለውም። ይሄ ለጥፋትህ ምንም ይቅርታ ያስፈልገውም አይገባም። እንዳደውልልኝ ብያለሁ። ለምን እንደደወልክልኝ እራሱ አላውቅም። በቃ አንቺን ማጣት ስለማልፈልግም ለምን እማትረጅኝ? እኔና አንተ አንድ ላይ መሆን አንችልም ከሆነ በኋላ ነግሬሃለሁ። ለምንድን ነው ተረጋግተህ እኔን ማሰማኝ? ወደ እራሱ ተመለስና እኔ የምልህን ነገር አስተውል። ከሆነ በኋላ እኔና አንተ ምንም አንድ ላይ የምንሆንበት ምክንያት የለንም። ግን አስበሽ ነገር ያሰብሽበት ነው ከራስሽ ጋር ነው። በጣም አስቤበታለሁ። ጊዜ ሰጥቼ ነበር። ነገር አይደለም የምትናገረውን ከይቅርታ በላይ ደግሞ ምንም ነገር አይደለሽም። ያጠፋ ሰው ይቅርታ ነው እንጂ የሚጠይቀው ምንም ነገር አይጠይቅም። እና እኔ አጥፍቻለሁ። ኦኬ እሺ፣ በድ እያለሁ አሳዝኛለሁ፣ ይቅርታ አርግኝ እያልኩሽ ደብሮ ይቅርታ መታረቂ፣ ምንም በሰው ስሜት መቀበል ለአንተ ቀላል ነገር ነው። አንተ እሱን ነገር ቀላል ነገር አድርገህ እንትን ብለህ ከእኔ ጋር መለያየት ነው የምትፈልጊው በቃ እኔና አንተ አንድ ላይ መሆን አንችልም፣ ከሆነ በኋላ እኔ ምንም አልልም። ለዚህ ነገር ምንም አልሳሳትከም። ነገር ያለ ነው። እኔ የኔም ብቻ የኔም ብቻ ስሜት ሳይሆን ስሜት ብቻ እሺ ስለሌላ ሰው እዚች ጋር አናወራ፣ በቃ ስለሌላ ሰው እሺ። ስላንቺ ነው እያወራ ያለው። ምንም እንትን ተስፋ የለንም ገብተሃል? ምንም አንድ ላይ መሆን እድል የለንም። እኔ አንቺን ማጣት አልፈልግም። ካንቺ ጋር መሆን ነው የምፈልገው ቤዛ። እኔ አንቺን ማጣት አልፈልግም። ለምን ነው እንደምወድሽ ታውቂያለሽ አይደል? እንደምወድሽ እያወቅሽ ደግሞ ይሄንን ነገር ለምን ነው የምታደርጊው? እኔ አንቺን ማጣት አልፈለግም ማለት ለምትወደ ሰው ስሜት ትጠነቀቃለህ። አንተ ደግሞ ለእኔ ምንም ስሜት ምንም። ኦኬ እሺ፣ ይቅርታ እኔ እረሳም። አንተ አጠፋህ እኮ እረሳለሁ። ስጀመር እኮ ያጠፋ ሰው የሆነ ነገር ይረሳል። እኔ አሁን ጥፋቴን ረስችኩ፣ አለም ጥፋተኛ ነኝ አውቃለሁ። አይ ረስተሃል። ተረጋግተህ አስብ እስኪ፣ ወደ ኋላ አስብና ምንድን ነው ያጠፋሁት፣ ምንድን ነው የጎዳሁህ ብሎ አስብ። ቤዛ በእግዚአብሔር እሺ፣ በእግዚአብሔር ስለፈጠረሽ አምላክ ይልሻለሁ ተረጂ። እዚህ ጋር ምንም መለመን ምናምን አይጠበቅብህም። አጥፍተሃል፣ ጥፋትህን እመን። ለጥፋትህ ደግሞ ተረጋግተህ ለራስ ጊዜ ስጥና ወደ ራስህ ተመለስ። ተመልሻለሁ፣ ወደ ራሴ ተመልሻለሁ። ቤዛ ሲጀመር እኔ ምርጫ ውስጥ ማስገባት አልነበረብህም። አንደኛ ጥፋትህ እሱ ነው። ሌላው ደግሞ አስሬ አትደውልብኝ፣ ከአሁን በኋላ በቃ ገብቶ ካለ ያለ ቤዚ፣ ምን አድርግ ነው የምትይኝ? አሁን ምክንያቱን ንገረኝና እኔ እሄዳለሁ። ምክንያቱ አንቺን ማጣት አልፈልግም ቤዚ። አንቺ ከአንቺ ጋር ነው መሆን የምፈልገው፣ ከአንቺ ጋር ነው መሆን የምፈልገው። ለምን ማሰብ ነበር እኔን ልታጠፋ፣ ሳታጠፋ በፊት ማሰብ ነበር እኔን። እየሰማሽኝ? አለ አንቺን ማጣት አልፈልግም ቤዚ። ለምንድን ነው እኔን አትረጅኝ? አንተ ለምንድን ነው እኔን አሰማኝ የሚልክ ነገር ትክክል አይደለም ማለት ነው። አሁን በኋላ እኔ እና አንተ አንድ ላይ መሆን አንችልም። ገብቶሃል? ኦኬ። ያ ሁሉ ያሳለፍነው ነገር ዝም ብሎ ነበር ሆኖ። ያ ሁሉ ያደረግነው ነገር ያለው ላንቺ ቃል መግባት ቀላል ነው። ይታየክ ያ ሁሉ ነገር ያደረግነው ነገር ውሸትሽ ነበር ነው። ከራስሽ ጋር ነበርሽም ነበር ወይስ ሌላ ቤዛ ናት? ነው አይ አንቺ አሁን ያለሽው ቤዛ አይደለችም። ነው ምንድን ነው እያልሽ ያለሽው? ለምንድን ነው ሌላ ነገር እንዳወራ ምታረጋ? ራስክ ነገ ፍሬም ቃል ያጠፍከው ያጠፍኮ ራስክ ነገ እኔን እኮ ምርጫ ውስጥ አስገብተኛል። ይሄን ነው ማሰብ ነበረብህ እኮ ከሁለታችሁ እኮ መምረጥ አቅቶኛል የምትል በሳተኮ ይሄን ማሰብ ነበረብህ። ለቤት ስሜት ካለፍ እኮ ለእኔ ስሜት ካለፍ እኮ በዛን ሰዓት እኮ ሁሉንም ነገር ፊት ለፊት መናገር ነበረበት እኮ። አንዴም ሁለቴ እኮ ላናግር መጥቻለሁ። ወደ ራሴ ትመለሳለህ ምን እያረክ ነው ይሄ ልጅ ወደ ራሴ ተመልሷል ወይ ብዬ ከአንዴም ሁለቴ መጥቼ አናግርሃለሁ። እዛ ጋ ምንድነው ያልከኝ? ጊዜ ያስፈልገኛል፣ ማምራት አጥቶኛል ምናምን እያልከ ነበር በሰዓቱ እና እኔ ለዚህ ሰው ነው ይቅርታ የማደርገው እና ይቅርታ ይገባኛል ብለህ ታስባለህ? ሰው አስከፍቶሽ አያቅም። በዚህ ልክ ተበድዬ አላውቅም። ኦኬ ለሳለፍናቸው ጊዜያት ብለሽ ለዛ ሰዓት ለዛ ጣፋጭ ጊዜያት ብለሽ እንደታ ታደርግልኝ ማለት እ ማስተባበያ ልሆን አይችልም። ምንም እንዳታውራ፣ ያጠፈቁ አንተ ነህ። ጥፋተኛ ነህ እመን። ለጥፋትህ ደግሞ ምንም ምርጫ አያስፈልግም። ስለመጣሽ አመሰግናለሁ። ግን አሁንም እንድታቂል የሚፈልገው ነገር እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማታውቅሽ። ይኸውልሽ እኔም ደግሞ አንድ ነገር እንድታቂል የምፈልገው ከአሁን በኋላ እንዳትደውልብኝ፣ ተው እቴን ደግሞ አትደውልልኝ። ገብቶሃል አይደለም? እኔ አንቺን አትደውልልኝ፣ ምንም ቴክስትም እንዳትጽፍልኝ ጭራሽ። ቤዛ የምትባል ሴት እርሳት፣ እኔ የለሁም፣ አልነበርኩም። እኔ መርሳት አልችልም። መርሳቶችን ኖሮማ፣ እኮ እንደዚህ ያለ ምንሽም ነበር እኮ መርሳቶችን ኖሮማ

እ ለምን ለዚህ መልስ የለህም? ለዚህ መልስ ከሌለህ ከአሁን በኋላ ነግሬሃለሁ፣ እንዳደውልብኝ ቴክስትም እንዳትሰፍልኝ። እየመጣሁትን ምግዳት ለአንዴና ለመጨረሻ ጊዜ ላናገርህ ነው። ከአሁን በኋላ ደግሞ አትደውልልኝ፣ ቴክስትም እንዳትሰፍልኝ። ከአሁን በኋላ መጎዳት

አታሁት ሰላሜን አንቺን ስላስከፋው ያለውን ልጅ ያለው መቱካል፣ ከበደኝ እና ቤተሰቦች የተፈጠረው ነገር ተፈጥሮ እንግዲህ እያያችሁት ነው። ሁሉም ነገር ለምኛት አለው። እንግዲህ እኔ እንጃ ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። አጥፍቻ አለው ጥፋት ገብቶኛል። የሰው ልጅ ደግሞ ያጠፋል። ጥፋቱ ደግሞ ሲገባው ነው ይቅርታ ቢጠይቀው መቼም። እኔ ደግሞ ጥፋት ገባኝ ይቅርታ አልኳት። እሷ የኔ ይቅርታ ለመቀበል ፍላጎትም የላትም፣ እንዳወራችው ከሆነ እንጃ። ከዚህ በላይ ምን ማድረግ እንዳለብኝ አላቅም። በጣም ነው የሚከብደው ውሳኔዋ፣ በጣም ነው የሚከብደው። እኔ ጋር ስትመጣ ስትጀምር ወሰና ነው ወሰኔ እየመጣች ያለችው። ምን ማድረግ እንዳለብኝ አላቅም። ብቻ ለሁሉም ነገር እግዚአብሔር አዋቂ ነው። እንግዲህ ፈጣሪ ለእኔ ካላት የትም አትሄድም ብዬሽ አስባለሁ። ብቻ ስለሁሉም ነገር ፈጣሪ ይመስገን። ምንም ከዚህ በላይ ምንም ምንም ነገር የለም። እናንተ በጸሎታችሁ አስቡኝ። እኔ የምትወዱኝ እኔ የምታከቡኝ ሰዎች በጸሎታችሁ አስቡኝ፣ ጸሎት አድርጉልኝ። ጸሎት ነው የሚያስፈልገኝ አሁን። የእናንተ ጸሎት የእናንተ እርዳታ ጸሎት ነውና፣ ጸሎት አድርጉልኝ። ከዚህ በላይ ምንም ልላችሁ አልችልም።